ባለ አራት ባለ አምስት ወይም ባለ ስድስት ዲጂት ቁጥር ተሰጥቶን ያ ቁጥር ፐርፌክት ስኬር ነው አይደለም ተብለን ብንጠየቅ እንዴት ነው በቀላሉ መመለስ የምንችለው? ቀላልና በሰከንድ ውስጥ ምላሹ ማግኘት የምንችልበት መንገድ እያለ ነገር ግን እነዚህን ቀላል መንገዶች በትምህርት ቤት ውስጥ ባለመማራችን ዛሬም ቢሆን አንድን ቁጥር ተሰጥቶን ፐርፌክት ስኬር ነው አይደለም ተብለን ስንጠየቅ ምላሹን ለማወቅ ካልኩሌተር አልያም ረጅሙን የስሌት መንገድ በመጠቀም ነው የምንሰራው። ይህ ደግሞ ፈተና ላይ የሚቻል አይሆንም። በዚህ ቪዲዮ ውስጥ የማሳያችሁ ካልኩሌተር ለምን የምትሉበትን ከካልኩሌተር በፈጠነ መልኩ ምላሽ መስጠት የምትችሉበትን መንገድ ነው። ላይክ በማድረግ ጀምሩ፣ ወደ ቪዲዮ አለፍኩኝ። እሺ፣ ይህ ቪዲዮ በዋናነት ለክልል አቀፍ ፈተና ለሚፈትኑ የስምንተኛ ክፍል ተፈታኞች እጅግ በጣም ይጠቅማል። ምክንያቱም የትኛውንም የሚኒስትሪ ጥያቄ ብታዩ ወይም የሞዴል ጥያቄ ብታዩ አንድ which one of the following is perfect square or not perfect square የሚል ጥያቄ ሁሌም ይመጣል። አንድ ይሄ ሁለተኛው ፐርፌክት ኪዩብ ሁሌ የማይቀሩ ጥያቄዎች ቻለ ፎሎይ ጊዝ ፐርፌክት ኪዩብ ኦር ናት ፐርፌክት ኪዩብ ሊለን ይችላል። ከዛም ውጪ ስኩዌር ሩት ማውጣት እነዚህ ሶስት ቪዲዮዎች በተከታታይ ያሳያቸዋሉ። ለዛሬ የማናየው ፐርፌክት ስኩዌር መሆን አለመሆኑ ብቻ ነው። በቀጣይ በቀላሉ በሰከንድ ውስጥ የትኛውንም ቁጥር ከስኩዌር ሩት ውስጥ ማውጣት እንዴት እንችላለን የሚለውን አሳያቸዋለሁ። በዛሬ ግን ኩዊክ ትሪክ ቱ ቼክ ኢፍ አ ነምበር ኢዝ አ ፐርፌክት ስኩዌር ኦር ናት የሚለውን እዚህ ጋም አንድ ቁጥር ባለ ሶስት ዲጂትም ሊሆን ይችላል። ዋቴቨር እዛ ጋር የተሰጠን ቁጥር ፐርፌክት ስኩዌር ነው፣ ፐርፌክት ስኩዌር አይደለም ተብለን ስንጠየቅ እንዴት ነው ማወቅ የምንችለው? ማካፈል ሳይጠበቅብን ካልኩሌተር መጠቀም ሳይገባን በቀላሉ የምንሰራበትን መንገድ ነው እዚጋም አሳያችሁ። በእርግጠኝነት ይህ ቪዲዮ ይጠቅማቸዋል በተለይ ለሚኒስትሪ ተፈታኞች። ስለዚህ እነዚህን ሁለት ህጎች ተመልከቱ፣ ላስት ዲጂት ሩል ኤንድ ዲጂት ሩት ሩል የሚሉት እነዚህን ሁለት መንገዶች በመጠቀም በቀላሉ ማወቅ እንችላለን። ነገር ግን ፐርፌክት ስኬር ምንድን ነው የሚለውን እዚች ጋር ነው። ፐርፌክት ስኬር እዚ ጋ እንግዲህ ፐርፌክት ስኬር በምንልበት ሳለ ማንኛውም ቁጥር እርስ በእርሱ ተባስቶ የሚመጣው ሪዛልት ነው። ስለዚህ እዚ ጋ ለምሳሌ ዜሮ ታይም ዜሮ ኢስ ዜሮ፣ ዋን ታይምስ ዋን ኢስ ዋን፣ ዋን ስኩዌር ስኩዌሪንግ ነው ይሄ እዚ ጋ ፐርፌክት ስኬሮች ናቸው። ስለዚህ እነዚህ ቁጥር ብዜት ውጤቱ ይሄ ነው ማለት ነው እዚህ ጋር የዘረዘርኩላችሁ ከአንድ እስከ ከዜሮ እስከ ሀያ ያሉ ቁጥሮች ናቸው የነዚህ ስኩዌር ስናደርጋቸው ከዜሮ እስከ ሀያ ያሉ ቁጥሮች ስኩዌር ስናደርጋቸው የሚመጡት ቁጥሮች እነዚህ ናቸው ስለዚህ እዚህ ጋር አሁን ዜሮ ፐርፌክት ስኩዌር ነው ዋን ፐርፌክት ስኩዌር ፎር ስ ፐርፌክት ስኩዌር ናይን ስክስቲን ትዌንቲ ፋይቭ እነዚህን አብዛኞቹ ተማሪዎች ከዜሮ እስከ አስር ያሉትን ታቋቸዋላችሁ ብዬ አስባለሁ እነዚህ ቁጥሮች ስኩዌር ሲሆኑ የሚመጣው ሪዛልት ስለዚህ ፐርፌክት ስኩዌር ስንል እነዚህን ነው ለምሳሌ አንድ ቁጥር ተወስቶ ዝም ብሎ 49 ኢዝ ኢት ፐርፌክት ስኩዌር ኦር ናት ቢለን ፐርፌክት ስኩዌር ነው ቢኮዝ፣ 49 ሊሰጠኝ የሚችል እርስ በእርሱ ተባስቶ ቁጥር ስላለ ያም ሰባት ነው። ግን ተለቅ ያለ ቁጥር ቢሆንስ ፈተና ላይ በምን መልኩ ነው መለየት የሚችለው? የመጀመሪያው ህጉን ከማየታችን በፊት እዚህ ጋር ያለውን ፓተርን ተመልከቱ። እዚህ ጋር ያሉት ፓተርኖቹ ለምሳሌ ይኸው ዜሮ አለ አይደል ዋን አራት ዘጠኝ ስድስት አምስት ይህንን ወደ ታችም ስንሄድ ወይም ከ10 ወደ ላይም ስንመጣ፣ ዜሮ አንድ አራት ዘጠኝ ስድስት አምስት ስንቀጥልም፣ ዜሮ አንድ አራት ዘጠኝ ስድስት አምስት እያለን ይህንኑ ቁጥር ይህንኑ ፓተርን እየደገመ ነው። ስለዚህ ከዜሮ የአንድ ቤት ሆሄው ሁልጊዜም የአንድ ቤት ሆሄው ዜሮ አንድ አራት ዘጠኝ ስድስት አምስት እነዚህን ናቸው የሚለው ማንኛውም ፐርፌክት ስኩዌር የሆነ ቁጥር ሁሉ መጨረሻው በዚህ ማለቅ አለበት ማለት ነው። የመጀመሪያው ወግ የሚለን ያ ነው። ላስት ዲጂት ሩል ምንለው። ስለዚህ የነምበር መስት ኢን ዜሮ ዋን፣ ፎር፣ ፋይቭ፣ ሲክስ ኦር ናይን ቱ ቢ ፐርፌክት ስኩዌር። በደንብ እዚህ ጋር ማንኛውም ቁጥር ፐርፌክት ስኩዌር መሆኑን የምናውቀው በነዚህ ቁጥር ካለቀ ነው። ይህ ማለት ግን በነዚህ የአንድ ቤቱ በዚህ ያለቀ ቁጥር ሁሉ ግን ፐርፌክት ስኩዌር ነው ማለት አይደለም። ያ ቁጥር ግን ፐርፌክት ስኩዌር ከሆነ ግዴታ የአንድ ቤት ዲጂቱ 01456 ወይም 9 መሆን አለበት ማለት ነው። ካልሆነስ if it in this in 2 3 7 8 it is not perfect square እዚህ ጋር ለምሳሌ የትኛውን ቁጥር 20 አቆምናል፣ 21 ስኩዌር 22 ስኩዌር የት እስከ እስከ ፈለግነው ድረስ ብንሄድ መጨረሻው ምን አይሆንም 2 3 7 8 አይሆንም። መቼም ፐርፌክት ስኩዌር የሆኑ ቁጥሮች ሁሉ መጨረሻቸው ወይም የአንድ ቤታቸው ምን አይሆኑም ሁለት፣ ሶስት፣ ሰባት፣ ስምንት ሊሆን አይችልም ማለት ነው። ይሄ የመጀመሪያው ቀላሉና በሰከንድ ውስጥ የተሰጠን ቁጥር ፐርፌክት ስኩዌር ነው አይደለም ስንባል መመለስ የሚችልበት መንገድ ነው። እንግዲህ ፐርፌክት ስኩዌር ነው አይደለም ተብለን ስንጠይቅ ሚኒስትሪ ፈተና ላይ ምላሹን ማግኘት አይጠበቅብንም ካልኩሌት ማድረግ አይጠበቅብንም። ስንትና ስንት አባዝተን ነው ያ ቁጥር የሚሰጠኝ የሚለው አይጠበቅብኝም የሚጠበቅብኝ ነው አይደለም የሚል ምላሽ መስጠት ብቻ ስለሆነ እሱን ለማወቅ ነው ይሄ የምረዳን ማለት ነው። ግን ጥያቄው ላይ ለምሳሌ ምርጫዎቹ ላይ ምርጫዎቹ ላይ አራቱ ምርጫዎች ኤቢሲዲ በእነዚህ የሚያልቁ ቁጥር ቢሰጠኝስ የዛን ሰዓት እንዴት ነው የምለየው? ስ እሷናት ስለዚህ ሁለተኛው ህግ ደግሞ እሱን ይመልስልናል ማለት ነው። ሁለተኛው ህግ እንደሚለን ዲጂት ሩት ሩል ይላል። ስለዚህ ዘሲንግል ዲጂት ሳም ነው ይሄ የተሰጠንን ቁጥር የፐርፌክት ስኩዌር ነው አይደለም? ተብለን ስንጠየቅ ያን የተሰጠንን ቁጥር ምን ማድረግ ነው ወደ አንድ ወደ ሲንግል ዲጂት መቀየር ማለት ነው። ስለዚህ ወደ ሲንግል ዲጂት በምቀይርበት ሰዓት ላይ የሚመጣው ሪዛልት ሁልጊዜም ወይ አንድ ወይ አራት ወይ ሰባት ወይ ስምንት ነው። በደንብ አስተውሉ። እዚህ ጋር ወደ ሲንግል ዲጂት ሲቀይር ያ ቁጥር ወይ አንድ ወይ አራት ወይ ሰባት ወይ ዘጠኝ መምጣት አለበት ማለት ነው። ኢፍ ዘ ዲጂት ሩት ኢዝ ቱ ትሪ ፋይቭ ሲክስ ኦር ኤይት ዜን ዘ ነምበር ኢዝ ናት ፐርፌክት ስኩዌር። ለምሳሌ አሁን አንድ ቁጥር ተሰጠኝ ይባል 54 5476 ተሰጠኝ እዚሁ ላይ 5478 ተሰጠኝ ከነዚህ ከሁለቱ የትኛው ፐርፌክት ስኩዌር ተብለን ብንጠየቅ ምን እንላለን የመጀመሪያው ፐርፌክት ስኩዌር ነው አይደለም ይለውን ማወቂያ መንገድ ምንድነው የመጀመሪያው ህግ በ0 በ1 በ4 በ5 በ6 ወይም በ9 ማለቅ አለበት የአንድ ቤት ወይ አይደለም የአንድ ቤት ወይ እዚህ ጋር ስንት ነው 6 ነው የአንድ ቤት ወይ እዚህ ጋር 8 ነው ስለዚህ እዚህ ጋር ስድስት እዚህ ጋር ስምንት ህጉም ነው ብለናል ስምንት ማን ነው ሁለት ሶስት ሰባት ስምንት ከሆነ በፍጹም ፐርፌክት ስኪር መሆን አይችልም ብለናል ስለዚህ ይሄ ውድቅ አድርጌ ምርጫው ላይ ይሄን አንዱን ብቻ እንወስዳለን ማለት ነው ስ የሚኒስትሪ ሁለት ጥያቄዎች እዚህ ላይ አዘጋጀችላቸዋል አሳያቸዋል ስለዚህ የመጀመሪያው ህግ ይሄ ነው ነገር ግን ነገር ግን በዚህኛው መልኩ ቢመጣስ ለምሳሌ መቶ ምንድን ነው ብለናል መቶ ለምሳሌ መቶ እዚጋ ከተሰጡን ቁጥሮች አንዱን እንውሰድ ይሄው መቶ አለ መቶ አሁን ዜሮ ስላለ ፐርፌክት ስኩዌር እንደሆነች ያውቃሉ ነገር ግን መቶ ሁለት ቢሆንስ ይሄ መቶ መቶ ሁለት ፐርፌክት ስኩዌር ነው አይደለም ብንባል ቆይ መቶ ሁለት መቶ አራት ላርግላችሁ ቢኮዝ እዚህ ውስጥ ያለው ቁጥር እንዲመጣ ማለት ነው እቺን አራት አረኳት ስለዚህ መቶ አራት መቶ አራት ፐርፌክት ስኩዌር ነው ፐርፌክት ስኩዌር አይደለም አንዳንድ ተማሪዎች ኢቨን ስለሆነች ኢቨን ቁጥር ስለሆነች ኦኬ ሊካፈል ስለሚችል እኩል ቦታ ሊደርስና ፐርፌክት ስኩዌር ነው አይደለም ወደሚል መምታታት ይሄዳሉ ነገር ግን አራት ስለሆነች ብያቸዋለሁ። መጀመሪያ ላይ በነዚህ ስላለቀ ብቻ ፐርፌክት ስኬር ነው ማለት አይደለም። ነገር ግን ፐርፌክት ስኬር ከሆነ ግዴታ በዜሮ በአንድ በአራት በአምስት በስድስት እና በዘጠኝ ማለቅ አለበት ብለናል። ይሄ ግን በአራት ነው ያለቀው፣ ስለዚህ ፐርፌክት ስኬር ነው ማለት አይደለም። እንደዚህ ሲመጣብኝ መወዛገብ ስገባ ምንድ ማድርገው ሁለተኛውን ሲንግል ዲጂት ሩል ይጠቀማል። ስለዚህ ሲንግል ዲጂት ሩል ምንድ ይለኝ እያንዳንዱ የሰጠ ቁጥር ደምራለ። ስለዚህ ዋን ፕላስ ዋን ስለዚህ ዋን ፕላስ ዜሮ ፕላስ ፎር አድርጋለሁ ማለት ነው። ስለዚህ ዋን ፕላስ ዜሮ ኢስ ዋን፣ ዋን ፕላስ ፎር ኢስ ፋይቭ። ፋይቭ መጣ ማለት ነው። ሶ ኢፍ ዘ ናምበር ኢንድስ ዊዝ ኢስ ቱ ትሪ፣ ፋይቭ፣ ሲክስ፣ ኤይት ኢት ኢስ ናት ፐርፌክት ስኩዌር። ስለዚህ ናት ፐርፌክት ስኩዌር ማለት ነው። ፐርፌክት ስኩዌር አይደለም። በዚህ በዚህኛው እንትን ቢለኝ በሁለተኛው ህግ እንደዚህ አድርጌ ቀይሬ መጠቀም ችላለሁ ማለት ነው። አንድ ጥያቄ እርግጠኛ ሆናችሁ ማለት ነው። ሚኒስትሪ ላይ እንደዚህ አይነት ጥያቄ ሲመጣ ምንም ጊዜ ሳልፈች መመለስ እንደምችሉ። ይሄ ሁለት ጥያቄዎች የሚኒስትሪ ላይ ያሉ ጥያቄዎች ናቸው ከዚህ በፊት። ስለዚህ ምን ይለናል which of the following number is not perfect square አለ። ከሚከተሉት ውስጥ perfect square ያልሆነ የትኛው ነው አለ። ስለዚህ perfect square ነው አይደለም የሚለውን አሁን ገብቷችዋል ብዬ አስባለሁ። ስለዚህ perfect square ነው አይደለም የሚለውን ለማወቅ ምን አደርጋለሁ? ሁልጊዜም ማስታወስ ያለብኝ ሁለት ሶስት ሰባት ስምንት የመጨረሻው ዲጂት በዚህ የሚያልቅ ከሆነ ያ ቁጥር ፐርፌክት ስኩዌር እንዳልሆነ አውቃለሁ ማለት፣ ስለዚህ ምንም ጊዜ መፍጨት አይጠበቅብኝም። አያለው መቶ ነው ፐርፌክት ስኩዌር ነው፣ ቴንስ ስኩዌር 27 ይላል። ስለዚህ ምንም ማረግ አይጠበቅብኝ b is answer ማለት ነው። ማለት የአንድ ቤት ዲጂቷ ምን ከሆነ 2 3 7 8 ከሆነ ፐርፌክት ስኩዌር ሊሆን አይችልም በፍፁም ብለናል። ሁለተኛው ጥያቄ ላይ

በአንድ በዜሮ በአንድ በአራት በአምስት በስድስት በዘጠኝ ብሎኛል። ሁሉም እዚህ ውስጥ አሉ። ስለዚህ በዚህ ሰዓት ላይ ምንድነው ማድረግ ያለብኝ? ወደ ሲንግል ዲጂት ሩል መሄድ አለብኝ ማለት ነው። ስለዚህ ይሄንን ምን አረጋለሁ? ዋን ፕላስ ሲክስ ፕላስ ናይን፣ ይሄኛውን ዋን ፕላስ ቱ ፕላስ ፋይቭ፣ ይሄን ዋን ፕላስ ናይን ፕላስ ሲክስ ሲስ፣ ዋን ዋን ፕላስ ቱ ፕላስ ዋን። ይሄን ሁሉ መስራት ላይ ይጠብቅባችሁ ይችላል። የመጀመሪያዋን ትሰራላችሁ ከዛን ቼክ እያደረጋችሁን እንጂ ይህን ሁሉ እየደመረ መሄድ አይጠበቅብን። ስለዚህ የመጀመሪያውን ስደምር ስንት ሆነ? one plus six seven፣ seven plus nine ስንት ሆነ? sixteen። ስለዚህ ይህንንም ወደ አንድ ዲጂት መቀየር አለብኝ። one plus six seven፣ seven ሆነ ማለት ነው ይሄ። ስለዚህ ምን ብሎናል

ዲጂት ሲመጣብን በምን እንደምናደርገው በዚህ በቀላሉ ማግኘት እንችላለን ማለት ነው። ይህ እንግዲህ ፐርፌክት ስኩዌር ነው አይደለም ተብለን ስንጠየቅ አትሊስት ቢያንስ አንድ ጥያቄ አለ፣ ቢበዛ ሁለት ጥያቄ አለ። እንደዚህ አይነት ጥያቄ ማለት ነው። በቀጣይ ቪዲዮ እንዴት በቀላሉ ትልልቅ ቁጥሮችን ከስኩዌር ሩት ውስጥ ያለ ካልኩሌተር ረጅም የማካፈል መንገድ ሳንጠቀም እንዴት ማግኘት ይችላል የሚለውን ይዤላችሁ እመጣለሁ። እንደነዚህ አይነት አስተማሪና ጊዜ ቆጣቢ መንገዶችን የሚያሳይ ቪዲዮችን እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ይህንን ቪዲዮ ላይክ አድርጉ፣ እንዲሁም በተለይ ለተማሪዎች እንዲደርስ ይራርጉላቸው። ማንኛውም አስተዋስ ጥያቄ ካላችሁ በኮሜንት ብታስቀምጡ ፈጣን ምላሽ ይሰጥበታል። በቀጣይ እስከምንገናኝ ይቻል